ጋነጠር ጸጋ መንገሻ ከመኪና አደጋ ህይወቱ ተርፏል። ሆስፒታል እንደሚገኝ ዛሬ በአስራአምስት በለጠፈው የቲክቶክ አካውንቱ ላይ ገልልናልሄው መስቀል በዓል ለማክበር ነው። መስቀል በዓል የምናከብረው በዛ ቦታላይምያም አንፈራም፣ አንሰጋም፣ አንጠራጠርም አንሸበርም። ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምትቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። ባላችሁበት በሰላም ክርስቶስ ይዛላችሁ የትውልዳችሁ ውድቶቻችን በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁኝ። ኳለ ብርሃነ መስቀሉ በሰላምና በጤና አድርሳችሁ አድረሰን በሰፊው እንመልስበታለን፣ ከመስቀል በዓል አከባበር ጋር በኋላ ግን፣ አሁን ተመልሼ የመጣሁበት እጅግ አንድ ወሳኝ የሆነ መረጃ አለ፣ እሱን አስደምጣችኋለሁ። እንደምታውቁት ነጋሽ በዳዳ ሲያስፈራራ የነበረ ግለሰብ አደጋ ደረሰብን እያለን ይገኛል። እውነት አደጋ ደርሰበታል የሚለውን አብረን እናያለን ማለት ነው። እንዲሁም ሰፋ ያለ ጽሑፍ አስቀምጠዋል። ይቅርታ የሚመስል ነገር ነው። አብረን እናየዋለን፣ የማስደምጣቸው ይሆናል። ወደዛ ከመሄዳችን በፊት ግን ከመስቀል በዓል ጋር ተያይዘው የተነሱ ስለ እመቤታችን ስዕል መከልከል ለአባ ለአባጻን፣ እንግዲህ ወጣቱ በቁጣ ቪዲዮ እየሰራ ይገኛል። ይህንም ሀሳብ በቅንነት የምንሰማ ይሆናል ብዬ አስባለሁ። ቪዲዮውን በደንብ አርጋችሁ ላይክ ያርጋችሁ ጀምሩት። ኦርቶዶክሳውያን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በብዛት ኦርቶዶክስ የሆነ ነገሮች ነው እናስተላልፍበት። ዛሬ በመስቀሉ ዋዜማ ቀን በዕለተ ኪዳነ ምሕረት እኛ የድንግል ማርያም ልጆች ታሪክ ልንሰራ ነው። የድንግል ማርያምና የመስቀሉ ጠላቶች ያፍራሉ። ሁላችሁም በፍጹም እንዳታሳልፉት። ኮሜንት ላይ ገብታችሁ የመስቀል ስር ስጦታችን ድንግል ማርያም እናታችን እያላችሁ አጥለቅልቁት። ይህንን ቪዲዮ ከሰላሳ ጊዜ በላይ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በነገ ዕለት የጌታችን የኢየሱስ ክርስቶስ የመስቀል በዓል ይከበራል። መስቀሉን ስናስብ ደግሞ የመስቀል ሥር ስጦታችንን ቅድስት ድንግል ማርያምን ምንጊዜም እናስባታለን። ዛሬ የኪዳነ ምሕረት ወርሃዊ በዓል ነው። እንኳን አደረሳችሁ። በዓሉ የሰላምና የፍቅር ይሆንላችሁ። አባቴ እናቴን ፍለጋ ነው የመጣሁት። በሰላም ወጥቼ ሰላም እንድገባ

እጆቿን እንዲህ በማለት ወደ እግዚአብሔር ትዘረጋለች። የናቁሽም የናቁሽም ሁሉ ወደ እግርሽ ጫማት ይሰግዳሉ። እናቴ እናቴ እናቴ አይደክመኝም እኔ ብደጋግመው አሁንም ጠራሁ ሻላ ስለሚለ ማርያም ማርያም፣ አንፈራም፣ አንሰጋም፣ አንጠራጠርም፣ አንሸበርም። ምክንያቱም እኛ ባለማህተብ ኦርቶዶክሳውያንን ድንግል ማርያምን ይዘን ያፈርንበት ምንም አይነት ጉዳይ የለንም። ዛሬም ስሟን አንስተን ለሷ ክብር ስንል እንጨነቃለን። አትንኩብን! እንዲሁም ደሞ አጀንዳችንን መቼም ቢሆን አንቀይረውም። በዚህ ወንድማችን አጀንዳ ለማስቀየር እምጥሩ አንዳንድ ወንድ መሳይ አካላት እናንተ አድቡ። የኢትዮጵያን ሕዝብ ይቅርታ መጠየቅ ሲገባችሁ ዛሬ ላይ ይቅርታ አስጠያቂ ሆናችሁ መጥታችኋል። ስለዚህ አሁን ያለንበት ውድቀትና ሁኔታ ይህ ነው። ቤተክርስቲያንን ስትነኩብን እኛ ያምናል። መታሰር ለኛ ምንም ነው። ቤተክርስቲያንን ብቻ አትንኩብን። እነሱ ሪፖርት ለማድረግ ሲተባበሩ፣ እናንተ ደግሞ ይህን ቪዲዮ ኮፒሊንግ ሼር፣ ሪፖርት በማድረግ እንድትተባበሩን ስንል በመብራን ስም እንጠይቃችኋለን። አጀንዳችንን አንቀይርም። ዛሬም ነገም ቢሆን አትንኩብን። እናንተ ስትነኳት እኛ ስሟን እንጠራለን። አሁንም ጭንቅ ጥብብ ይበላችሁ። ማርያም፣ ማርያም፣ ማርያም፣ ማርያም፣ ማርያም። እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በሕግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን፣ ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደደው፣ ቅደድና አሳየን። አትቀደውም። ለምን ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘቡን በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስኪ አውጣና ቅደደው፣ ወይንም አቃጥለው በሜዳ ላይ ወንጀል ነው ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብሯለን ማለት ነው። እና ባንዲራው ጨርቅ ነው ግን መቅደድ አትችልም፣ ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። እስቲ ማርያም ማርያም እያላችሁ በኮሜንት ላይ ጻፉ፣ ኮፒ ሊንክና ሼር አድርጉት ጋይስ። እንግዲህ እንደሰማችሁት ነው፣ እጅግ ልናከብራቸው ይገባል ብዬ አስባለሁ። ሁላችሁም ኮሜንት ላይ የገባቸው ደግሞ የእናታችን የቅድስት ድንግል ማርያም ስም አጥለቅልቁት። የእኛ አባቶች ዝም ባሉበት ሰዓት እንደዚህ ያሉ ግለሰቦች ወጥተው ሲናገሩ እጅግ ያስደስታልም፣ ልናመሰግናቸውም ይገባል ብዬ አስባለሁ። ዶክተር ጸጋዬ መንገሻ ከመኪና አደጋ ህይወቱ ተርፏል ሆስፒታል እንደሚገኝ ዛሬ በአስራ አምስት በለጠፈው የቲክቶክ አካውንቱ ላይ ገልጾልናል በነበረው ነገር በሰራሁት ቪዲዮ ከፍተኛ ጫና ቤቴ ላይ ተመላልሶ ህዝቡ ሲመጣ አይ ሌላ ነገር ከመፈጠሩ ብዬ በዶልፊን ተጭኜ ጉዞ ወደ ክፍለው ሌላ ሀገር መጓዝ ጀመርኩኝ ነገር ግን ከሲኖ ጋር ተጋጅቶ ብዙዎች ተጎዱ እኔም እጅና አንገቴ ላይ አደጋ ደርሶብኝ በአሁን ሰዓት ገና መንቃቴ ነው ይለናል የኢትዮጵያ ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጋሽ መዳዳን ይቅርታ መጠየቅ እፈልጋለሁ። እኔ የኢትዮጵያ ህዝብ ሞት ይፍረድብኝ ከፈለገ ልክ ሲሻለኝ እጄን መጥቼ ለሚመለከው አካል እሰጣለሁ። እኔ አብሮኝ በትግል ከሞቱት ወንድሞቼ አይበልጥብኝም። የሚፈረድብኝም ፍርድ በጸጋ ይቀበላለሁ። ለምክር ብዬ ነበር የሰራሁት ይለና ደሞ ማህ ላይ ትንሽ ቀልቀል የምትል ነገር አላቸው። እኔ ግን አንድ ነገር ለማለት ፈለግኩኝ። የምትቆፍሩት ጉድጓረ በጣም ጥልቅ አታድርጉት የሚገባበት አይታወቅምና ይላሉ። እንዲሁም እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይለናል። ይህ ተአምር ነው በእውነት አንተ ሰውን ፈንጂ ወረዳ ላይ ሚኒስትር የነበርክ ሰው እግዚአብሔር ግን ቤት በኩል እንዴት አድርጎ እንደሚጠልን አይታወቅምና፣ ንስሐ የምትገባበት መንገድ ስለሆነ ራስህን ወደ እግዚአብሔር መልስና ንስሐ ገብተህ በእውነት እንድትለወጥ ጥሬን አስተላልፋለሁ። ከትዕቢት ከኩራት ከጡንቻ ከማሰብ ልትገላገል ይገባሃል። እግዚአብሔር በትንሽ ነገር ትልቁን ሲያዋርድ እናቃለና ሁላችንም ከዚህ ሰው የምንማረው በጡንቻ ዓለም ማሰብ፣ እኔ ነኝ አንበሳ ነኝ የሚል ትቢት ከውስጣችን ሊወጣ ይገባል። እንደምታዩት ግለሰብ ከዚህ ቀደም ወንድማችን ነጋሽ በራራን ሲያስፈራራ የነበረ ግለሰብ ነው። እንደምታዩት አካውንት ላይ አንድ ቪዲዮ አጋርተናል ማለት ነው። በእኔ ምክንያት ያዘናችሁ እዚች ጋር እንደምትመለከቷት በእኔ ምክንያት ያዘናችሁ ሙሉ ኢትዮጵያውያን ከልብ ይቅርታ አድርጉልኝ፣ የሚል ነገር ሰፋ ያለ ጽሁፍ አስቀምጦበታል። ማንበብ ከቻለንም እምናነበው ይሆናል፣ ወይም እናንተ ፑዝ አርጋችሁ የምታነቡት ይሆናል። እስኪ ሲሞር ብዬ ላሳያችሁ። እዚህ ጋር እንደምታዩት የግለሰብ እንግዲህ ሰሞኑን የራስ አቋም ይዤ በማህበራዊ ሚዲያ በመውጣት ተተናገርኳቸው ለእያንዳንዱ ቃላት በእግዚአብሔር ስም የኢትዮጵያ ሕዝብ ይቅርታ አድርጉልኝ እያለ ነው የሚገኘው ማለት ነው። እንዲሁም መላ የኦርቶዶክስ እምነት ተከታዮች እንዲሁም ወንድማችን ነጋሽ በዳዳን ሙሉ የመከላከያ አመራሮችንም አባሎችንም በእኔ አቋም በማህበራዊ ሚዲያ ወጥቼ የተናገርኩት ንግግር ብዙዎቹን አስቀይሟል። ከልብ ይቅርታ አድርጉልኝ እያለ ይገኛል። ለሀገር የጠቅማል ብዬ ነበር የተናገርኩት እያሉ። ነገር ግን ነገሮቹን እንደዛ አልጠበቅኳቸውም። ነገር ከወቅታዊ ነገር ጋር እያይዘው ሰፋ ያለ ቪዲዮ አስቀምጧል። ነገር ግን ነገር ግን እዚህ ጽሁፍ ላይ እያስቀምጠው አንድ መልእክት አለ። ይሄንን ነገር ከሰሩ በቀን አጀምሮ በጣም ብዙ ማስፈራሪያና ዛቻ ይደርሰኝ ነበረ በሰፈሪ አካባቢ የሚል ነገር አስቀምጧል። እናንተ ማንበብ ትችላላችሁ። ሙሉ ነው ከዛ በኋላ እኔ ይህን ነገር ፈርቼ ከከተማ ወደ ገጠር በሚሄድበት ሰዓት የመኪና አደጋ ደርሶብን ነበረ፣ ትንሽ ተጎድቻለሁ የሚል ነገር አስቀምጧል። ቪዲዮም ያልሰራሁበት ምክንያት፣ በቪዲዮ ይቅርታ ያልጠየቁበት ምክንያት ይህ ነው ብሏል። እውነት የሰውዬ አደጋ ደርሶበት ከሆነ እግዚአብሔር ይማረው ነው የምንለው። እንግዲህ ምን ይባላል አደለ። ነገር ግን አደጋ ቢደርስበት አደጋ የደረሰበትን ቦታ የሆነ አንድ ፎቶ እንኳን ፖስት ያደርግ ነበረ። እውነት አደጋ ደርሶብህ ከሆነ አሁንም እኛ አንተ እንድትጎዳ አንተ እንድትሞት የምንፈልግ ኦርቶዶክሳዊ አደለንም፣ የምንፈልግ ኢትዮጵያዊ አደለንም። ነገር ግን አንተ የሰራው ስራ ወንጀል ስለሆነ በቪዲዮ ወጥተ ይቅርታ እንድጠይቅ መላው የኢትዮጵያን ሕዝብ ተቃውመዋል። ድርጊቱ ማ ነው ያደረገው ድርጊት መከራከያን በሃይማኖት የሚከፋፍል ድርጊት እንዲሁም የወንድማችን የነጋሽ በዳዳን የመኖር መብት ስለተጋፋ ለሃይማኖት ወገኖ ስላደረገ ሌሎች በተነሳሽነት እንደዚህ ያለ ስራ ከሰሩ ለሀገር ቢሆን ለሰላም የማይጠቅም ነገር ስለሆነ በአደባባይ ወጥተ ቪዲዮ እንድንሰራ መላ የኢትዮጵያ ህዝብ ተቃውመዋል። አንተንም በህግ እንድትጠየቅ መለ ኢትዮጵያ ሲቃወም ነበረ። ስለዚህ የመኪና አደጋ ደርሶበት ከሆነ ምን እንግዲህ ምንም ማስረጃ የለም እንደምታዩት ማለት ነው የሚመስለ ሰአት ይመስለኛል። ነገር ግን አንተ የመኪና አደጋ ደርሶበት ከሆነ አሁንም ፈጣሪ ማር ማለት እንወዳለን። ጽሑፉ ላይ እንደምታነብት ከሆነ የመኪና አደጋ ደርሶብኝ ቪዲዮ ለመስራት ስላልተመቸኝ እያለን ነው ያለው። ይህንንም የሆነበት ምክንያት ካለበት ቦታ በጣም ብዙ ዛቻና ማስፈራሪያ እየደረሰብኝ ስለነበረ፣ ስለዚህ ራሴን ለማዳን ወደ ገጠር ጉዞ በማደርግበት ሰዓት መኪናችን ተጋይቶ አሁን ሆስፒታል ነው ያለው ያለውት እያልን ነው የሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔር ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጠዋፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጭ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር፣ ለእመቤታችን ያለን አመለካከት ትናንትና በተናገርኩት ልክ ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው። ሰላም፣ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። መቼም ይህን ቪዲዮ እንግዲህ ተከታትላችሁታል። በጣም የሚገርም ነው፣ ታምር ነው። በእርግጥ የኛ ህዝብ ከዚህ በላይ ብዙ ነገር ይሸከማል። በጣም የሚገርም ህዝብ ነው ያለን። በጣም የሚገርም አትማርም ሲባል እሺ ብሎ የሚቀበል ጦርነት ከላዩ ላይ ሲታወጅበት እሺ ህዝቡ ከመኖሪያ ቀየው ተፈናቅሎ ከሀብት ንብረቱ ተፈናቅሎ ጎዳና ላይ ሲጣልሽ የሚል ወጣቱ ልጁ እንዳይማር እድል እንዳይኖረው በሀብት ንብረቱ በሀገሩ ላይ ተነቅሎ ለስደትና ለውቅያኖስ ራት ሲሆን ዛሬ ዓለም በሯን እየዘጋች ባለችበት ውስጥ ለስደት የሚዘጋጅ የሚሽቆጠቆጥ ህዝብ ነው ያለን። ከዚህም በላይ መሸከም ይችላል። ማህበረሰባችን በሉት ጥሩ ነው ያደረጋችሁት። ምክንያቱም ሊነቃም አልቻለም። ምንም ልናደርገው እንችላለን፣ እንጂ በጣም በሚገርም ሁኔታ ይሄ አስኬማ የደፋ ካድሬ፣ ይህ እኮ ካድሬ ነው። የእውነት የእምነት አባት አይደለም። አንዳንድ ሰዎች እንዲሁ ይህ አባት ይላሉ። አባት አይደለም። ይሄ እኮ ይሄ እኮ የብልጽግና ጎስፕል አስፈጻሚ ካባ እና አስኬማ የደፋ ካድሬ ነው። ነገር ግን የኛ ህዝብ ከዚህም በላይ መሸከም ይችላል። ምን እስኪመጣለት እንደሚጠብቅ ግን እኔ በጣም ነው የሚገርመው። እነዚህ ሰዎች አንድም ቀን ባደሩ ቁጥር በጣም የሚገርም ነው። የዛሬ ዓመት ሁለት ዓመት ምን ይሉ ነበር? እና አቡነ አብርሃም ስልጣን ላይ በነበሩበት ሰዓት የሀገሪቱን መለያ እናትና አባቶቻችን የደሙላትን አረንጓዴ፣ ቢጫ፣ ቀይ ይዛችሁ እንዳትወጡ ባንዲራ ይዛችሁ እንዳትወጡ አሉ። ተከለከሉ። ሲከለከል ሰው እሺ ብሎ ተቀበለ። በእርግጥ ትናንትና ስልጣናቸው ሲቀሙ ደግሞ በጎንዬ ሲሉ ነበር። ምን አይነት ሰዎች እንደሆኑ ነው የምትረዷቸው። በሁለተኛ ደረጃ አሁን የምታዩት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ የሆነውን በዓል የመስቀል በዓልን ለማክበር የእመቤታችን ስዕል አድኖ ይዛችሁ አትውጡ። ትናንትና የሌሎችን እምነት በእኩልነት የተቀበለች ለሀገር ግንባታ ኮንትሪቢዩት ያደረገች የኢትዮጵያን ኦርቶዶክስ ቤተክርስቲያን በሀገሯ ላይ ፕራክቲስ አታደርጉም ሲባል ከዚህ በላይ ምን ህመም አለ? እናትና አባቶች ዋጋ ያልከፍሉላት በሰው ሀገር ላይ በሰው ሀገር ግንባታ ላይ ምንም አይነት ኮንትሪቢዩት ባላደረግኩት እምነቴን ፕራክቲስ እያደረግኩ እየኖር ሀገር መስራች የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በታላቁ በዓሏ፣ በመስቀል ቀን የእመቤታችን ስዕል አድኖ ይዛችሁ እንዳትመጡ ብሎ የሚናገር ይሄ ከካድሬም በላይ ኢያማኝ ነው። ኢያማኝ ነው። እነ ዳንኤል ክብረት እነዚህ ኤያማይ መሆናቸውን መሆናቸው እያስገለጹ መጥተዋል። ነገር ግን እነዚህ ሰዎች አንድም ቀን ማደር የለባቸው ይሄን ደግሞ እንዲያድሩ የፈቀድለት ራሱ ህዝቡ ነው። ማህበረሰቡ ነው። ማህበረሰቡ ባይትፎል ከዚህም በላይ ብትጭኑት ይጫናል። በጣም የሚገርም ነው። ምን ሲሆን እኔ በጣም ነው የሚገርም ምን ሲሆን ሊነቃ እንደፈለገ መቼ መቼ መቼ መብትን ፕራክቲስ ሊያደርግ እንደፈለገ በጣም ነው የሚገርም ሀገር ግንባታ ላይ ምንም አይነት ኮንትሪቢዩት ያላደረኩት ዌልካም ብሎ የተቀበለኝ ሀገር እምነቴን እምነቴን ፕራክቲስ እንዳደረግ እየፈቀደልኝ፣ እናትና አባቶቻችን የገነቧት ሀገር፣ በሀገር ግንባታ ትልቅ ቦታ ያላት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነቷን ፕራክቲስ እንዳታደርግ እዛው ቤት ውስጥ ያሉ የተሰገሰጉ ኤያማይ ካድሬዎች ይሄን ያህል ሲሉት እሺ ብሎ የሚቀበል ነው። እና የእመቤታችን ስዕል አድኖት ሰዓት ይዝ መስቀል አደባባይ ምን ልታረግ ትሄዳለሁ? ስለመስቀሉ ስለመሰቀሉ መጀመሪያ ደርሳ ያየች እናቱ አይደለችም? እመቤታችን አይደለችም? ከመስቀሉ ስር የተደፋችው እሷ አይደለችም? እሷን ይዛችሁ ወደ መስቀሉ በዓል እንዳትመጡ ስትባል፣ መድረኩን የሚፈልጉት ለሌላ ፍጆታ ነው እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓሏን ፕራክቲስ እንዳደረገች አይደለም። ነገር ግን መድረኩን ግን ይፈልጉታል። ሻማ ልንሰጣችሁ ነው፣ ጧፍ ልንሰጣችሁ ነው የሚል ዛሬ የሚያበራውን ዲም ላይት ለሌላ ፕራክቲስ ማድረግ ስለሚፈልጉ ነው። ነገር ግን ይሄን አሜል ብሎ ይቀበላል። በጣም በሚገርማችሁ ሁኔታ የመጨረሻው ዳርቻችን እኮ እምነታችን ነው። ምንድን ነው የምንጠብቀው? እኔ እውነት ነው በሀገሬ ላይ ማጣጥ የኖር ያለው እንደ ገነት የሚታየውን በሰው ሀገርም እያየውት ነው። ምንም የሚያስደስት እኮ የለም አለማዊ ነገር። አንድ ተስፋ የምናደርገው እኮ ፈጣሪያችን ነው። አንድ ተስፋ የምናደርገው የምንደገፈው እምነታችን ነው። ግን አንድ ነገር ሳይ ጽናና አለሁ የእውነት እነዚህ ሰዎች ሳይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደነዚህ አስኬማ እንደደፉና ጥቁር ልብስ ለብሰው እንደሚጎትቱ ሰዎች አልበድልኳትም ያህል አልበድልኳትም። አይገርማችሁ እነሱን ሰይ በጣም እጽናናለሁ የእነሱን ያህል አልበድልኳትም ቤተ ክርስቲያን። በተለይ በዚህ ዘመን በተለይ በዚህ ዘመን ምን አይነት መዳፈር እንደሆነ እኮ አይገባኝም። ግን ራሱ ህብረተሰቡ እምነቱን ካላስጠበቀ ምን ያርጉት? ከዚህም በላይ ብትሉት ጥሩ ነው በሉት። በቃ ትክክል ነው። መሸከም የሚችል ማህበረሰብ ነው፣ ታይቷል ጦርነት ብትሉትን ብታደቁትም ዝም የሚል ነው። ይሄ ጉልቻ የሆነ ጓጉቸር የሆነ ሰውዬ እኮ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በብልጽግና ዘመን እንድትፈረካከስ ያደረገው ይህ ሰውዬ ነው። ትግራይ ጦርነት ላይ ምን ያህል ወጥቶ ኢንቴንሽናሊ ሲያውጅ እንደነበረ አይታችኋል። በህዝቦች ላይ ጦርነት ይሄ እንደሚመጣ አቅሎ እየሰራ ያለ ሰውዬ ነው። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታላቅ የአደባባይ በዓል በሚከበረው ያውም በትልቁ በመስቀል በዓል ስለ ድህነታችን በተደረገልን ዋጋ የተከፈለውን ዋጋ አስታውሰን በምንወጣበት ቀን ስለመሰቀሉ ቀድማ ያየችን ተደፍታ ያለቀሰችን እናት ይዛችሁ አትወጡም ሲልህ ይሄን እሺ ብለህ ከተቀበልክ፣ እርኩሷ አንተ ነህ ሰውዬው አይደለም። ምን እናድርግ ታዲያ? አንተን ምን ልናደርግ እንችላለን? እናንተ ሚነቃ ማህበረሰብ አይደለም። ያለ እነዚህ ሰዎች አንድም ቀን ማደር የለባቸውም። አንድም ቀን የአብይ አህመድ ስርዓት ግን ማተብ አስሮ ይህን ስርዓት ሊያስፈጽም ከቤት ያለ ካድሬ ልሹሩሩ የምትል አንተው ነው መጀመር የነበረበት። ሱጋ ላይ የመጨረሻችን ዳርቻችን እምነት ነው። እየነገርኳቸው ነው። በሀገሬ ላይ በጣም ዘና ብዬ ኖሬ ያውቃለሁ። በጣም ቅዱስ በጣም በጣም ገነት የሚደረገው ሀገር ላይ እየኖርኩ ነው። ግን ምንም አይነት ሳትስፋክሽን የለም። አለም ላይ ሳትስፋይድ ብትወበት ነገር የለም። አንድና አንድ ተስፋ የምናደርገው እምነታችን ነው። እምነታችንን ደግሞ በዚህ ልክ እየናዱት ነው። በዚህ ልክ እየተመታ ነው። ተስፋ እንዳይኖረን እያደረጉት ነው። ሀብት ንብረቱንማ ዘርፈዋል፣ ጨርሰዋል፣ በልተዋል አልጠገቡም። ግን ህዝብንም የደ ህዝብንም ደም ጠቅተዋል እየጠጡ ነው ያሉት። ከነዚህ በላይ ከነዚህ በላይ ካድሬውማ የተሻለ እኮ ነው። ከነዚህ በላይ የምቤታችን ስዕል አድኖ ይዘህ አትወጣም አትውጣ ሲል ታዲያ መድረኩን ለምን ፈልጎት ነው? የአደባባይ በዓሉን ለምንድን ነው የፈለገው? የብልጽግና ጎስፔልን ሊያሳይበት እሱን ነው አይደል የፈለገው። አትማር ትምህርት ምን ያደርግልሃል እያለ የሚቀሰቀስ ከአድሬ እኮ ነው አሰማርቶብህ ያለው። በጣም በሚገርምህ ተአምር እኮ ነው ይህን ስትሰሙ እኮ ተአምር ነው። መማር በባህሪው እኮ ስራ አይደለም። መማር እኮ ስልጡን የሆነ ሜቶዶሎጂን ተከትለን የተሻለን ሜቶዶሎጂን ተጠቅመን ኑሯችን እንድናሻሽል የሚያሳየን መንገድ እንጂ መማር በባህሪው እኮ ራሱ ብቻውን ስራ አይደለም። የስራ መንገድን ያሳያል እንጂ መማር እኮ ስራ አይደለም። ምን ልትሰራ ነው አንተ የምትማር? ሙያ ተማር እየተባለ እኮ ካድሬዎች እየቀሰቀሱ ኢሊት ልጅ ብቻ እንዲማር፣ የደሃ ልጅ እንዳይማር እየተቀሰቀሰበት ያለበት ስርዓት ላይ ነ የደረሰ ነው። ይሄን አሜን ብለህ የምትቀበል አንተ እዚህም በላይ ቢጭኑ ትሸከማለህ። ጫኑት፣ በደምብ አርጋችሁ ጫኑት። ነገር ግን ሀሞት ያለው ቢኖር አንድ ቀን እነዚህ ሰዎች ማደር አልነበረባቸው፣ ማደር አልነበረባቸው። ትናንት ባንዴራ ይዛችሁ እንዳትወጡ አሉ፣ ዛሬ የቤታችን ስዕል አድኖ ይዛችሁ እንዳትወጡ አሉ። ነገ እምነቱን ፕራክቲስ አታደርግም ታይዋል። ይሄ ደግሞ በሰነዱ አብይ አህመድ ይዞት መጥቷል። ይሄን ደግሞ እድሜ ለዓይናችን እናያለን። ያ ደግሞ ይደረግባል። በጣም ነው ስሜታው የሚያደርገው። ግን በየበዓሉ እየመጡ የመጡ እንዲለፉና ፈጣሪ ወይ እባክህ ፍርድህን ስጥ። በጣም ስላዘንኩ ነው የእውነት። አመሰግናለሁ። እንኳን አደረሳችሁ ልላችሁ አይደለም የምመጣው በጣም ስላናደደ በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ በሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአሮች አላማዊ ህይወት ነው። የሚያሳስባችሁ መንፈሳዊ ህይወት ነው። እረኛው ይህን ያህል ለመንገው ካልተጨነቀ ምንድን ነው ኩግራ የሚገባኝ? ኧረ በጣም የምታሳዝኑት እውነት። ያው ብዙ መናገር አልችልም። በጣም አናደውኝ።